ቪዲዮ ፍቅር ዲዮ ቻናል ተከታታዮች እንዲሁም ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንዲሁም ደግሞ አገራችን ኢትዮጵያ ፈጣሪ አምላክ ሰላሙን ፍቅሩን፣ አንድነቱን ይመልስላት ነው የምለው እግዚአብሔር አምላክ ጥላቻውን፣ መጥፎ ነገሮችን ከሀገራችን ውስጥ ያጥፋል እንምለው። እንዲሁም ደግሞ በየእስር ቤቱ ለሚንገላቱ እህቶቻችን፣ ወንድሞቻችን እንዲሁም ህጻናት ጭምር ፈጣሪ አምላክ የምህረት ጊዜውን ያወርድላቸው። ለሚሰቃዩ ወገኖች ሁሉ ፈጣሪ አምላክ ይድረስላቸው፣ በሰላም በፍቅር በጤና ለሀገራቸው ምድር ያብቃቸው ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ተመልካቾች የዛሬ ቪዲዮ የሚሆነው ደግሞ በየሳምንቱ ወይ ደግሞ ጸጉሬን በምታጠበቅ ወቅት ማደርጋቸውን ለጸጉሬ ምግብ ወይም ደግሞ ማስክ ወይ ትሪትመንት ማለት ነው። ማሳያችሁ ይሄ የራሴ ነው። ያው ሁሉም የየራሱ የሆነ ትሪትመንት ይጠቀማል። እኔ ደግሞ ዛሬ የምጠቀመውን የራሴን ትሪትመንት ላሳያችሁ ነው የመጣሁት። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከወደዳችሁት ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ላይክ፣ ሼር፣ ኮመንት ለምታደርጉልኝ ቤተሰቦቼ ደግሞ አይዞሽ በርቺ ጠንኬ ብላችሁ ማበረታት ለምትሰጡን ተመልካቾች ሁሉ ምስጋና ከልብ ነው። እንዲሁም ደግሞ አዲስ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ ስትኑ የደውል ምልክቷን ኦን ማድረጋችሁን እንዳትራሱ ምክንያቱም በያዘውትር የምለቃቸው አዳዲስ ቪዲዮ በኖቲፊኬሽን መልኩ ወደ እናንተ እንዲመጣ ይረዳኛል እና ከወደዳችሁስጥ ደግሞ ቪዲዮን ለሌሎች ሰው እንዲደርስልኝ ሼር አድርጉልኝ እላችኋለሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። አብራችሁ ይቆዩ። ያው እንደምታዩት እዚህ ጋር እኔ አሁን ሁለት እንቁላል አለኝ። እዚህ ጋር ግማሽ ሎሚ አለኝ። እዚህ ጋር ደግሞ ሁለት ሞዝ አለኝ። እናንተ እንደ ፍላጎታችሁ ነው። ግዴታ ሁለት ሁለት አይጠበቅባችሁ ማለት ነው። ሙዝ ደግሞ በስሏል። ግን ከዚህ የበለጠ ሙዝ ቢሆን በጣም አሪፍ ነው። ሙዝ ያው ለፀጉራችን እድገት ለሚነቃቀል ወዝ ላጣ ፀጉር በጣም ወዛማ ፀጉር እንደሚያደርግ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የማታውቁትም ደግሞ እንድታውቁ ፈልጋለሁ ማለት ነው። ሙዝ በጣም ጠቃሚ ነው ለፀጉራችን። እንዲሁም ደግሞ ይሄ የሙዝ ልጣጭ ለፊታችን ጥራትም፣ የልጅ ድምፅ የገባ ይመስለኛል። እንግዲህ ምንም ማድረግ አይቻልም። የሰው ቤት ህይወት እንደዚህ ነው። ያው በመሀል በመሀልም እየተጠራን እንግዲህ ምንም ማድረግ አንችልም ማለት ነው። ይኸው ሁለቱንም ሙዝ ተጠቅሜ ያለው እኔ። እዚህ ጋር ደግሞ እንቁላልም አለኝ። ሁለቱንም እንቁላል እጠቀማለሁ ማለት ነው እኔ። እናንተ ግን እንደ ፍላጎታችሁ ነው ሁለት ሁለት መጠቀም ከዛ በላይ መጠቀም ለምትፈልጉ ይቻላል ማለት ነው። ምንም ሳይድ ኢፌክት የለውም። እዚህ ጋም ሎሚ አንዴ ሻይ ማንካ የምትሆን እንደዚህ አስር ይጨምርበታሉ ማለት ነው። ከዛ በላይ ብታደርጉ ምንም ችግር የለውም። ሎሚ ቪታሚን ሲ ስላለው ለፀጉራችን በጣም ጠቃሚ ነው። ያለሰልሳል፣ ያንፀባርቃል ፀጉራችን። እንዲሁም ደግሞ ፎሮፎርም ካለብን እሱንም ለማጥፋት ይረዳናል ማለት ነው። እዚህ ጋ ደግሞ ይሄንን የሙዙ ልጣጭ አልጥለውም፣ እንደዚህ ቆረጥ ቆረጥ በማድረግ ፊቴ ላይ አሻዋለው። ፊቴ ላይ ጥቁር ነጠብጣብ ካለብኝ እንዲሁም ደግሞ ፊቴ ደረቅ ሲሆን ይሄኛውን አሻዋለው ማለት ነው ፊቴ ላይ ስለዚህ በዚሁም እግር መንገዴ የሙዝ ልጣጭ ጥቅሙንም ልንገራችሁ ብዬ ነው። ሌላኛው የሚቀረን እንግዲህ መፍጨት ነው ማለት ነው። እዚህ ጅጋ እንትን አለኝ ትንሽዬ ኦሊቭ ኦይል አደርግበታለሁ ማለት ነው። ብዙም ሳይሆን ትንሽ አድርጌበታለሁ። አሁን ደግሞ የሚቀረን መፍጨት ብቻ ነው ማለት ነው። እዚህ ጋ ሳይለንት አደርጋለሁ። ሲፈጭ ድምፅ እንዳይኖረው ሳይለንት አደርጋለሁ ማለት ነው፣ ድምፁ እንዳይረብሻችሁ። ይሄን ይመስላል። እንግዲህ ተመልካቾቼ ሰላማችሁ ይብዛልኝ፣ በያላችሁበት ፈጣሪ አምላክ ይጠብቃችሁ። እኔ ጨርሻለሁ። በእንደዚህ አይነት መልኩ ብላንድ አድርጌያለሁ። እኔ የሎሚ ሎሚ ጭማቅና የሙዝ እንዲሁም ደግሞ የእንቁላልና ኦሊቭ ኦይል ትሪትመንት ይሄን ይመስላል። ዛሬ እኔ በየሳምንቱ ስለምጠቀመው እንግዲህ ለውጥ ያገኘሁበትን ስለሆነ እናንተም ለምን አላሳይም ብዬ ነው፣ ለእናንተ ለማሳየት የመጣሁት። ከወደዳችሁት ላይክ ሼር ኮመንት አድርጉልኝ። አዲስ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በዛውም ጠይቃችኋለሁ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ አምላክ ሀገራችን ኢትዮጵያ ይጠብቅልን፣ ክፉ ነገር ሁሉ ይሰውራት። እኛንም በሰው ሀገር ያለን ሁሉ በሰላም በፍቅር በጤና ለሀገራችን ምድር ያብቃን። ላለው በቀጣይ ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። ሰላም ኑልኝ።